ሰላም ሰላም ውድ ተማሪዎች እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት የስድስተኛ ክፍል አካባቢ ሳይንስ ሚኒስትሪ የ2015 ፈተና ማለት ነው ክፍል ሁለት ነው ከ21 እስከ 40 ያሉትን ጥያቄዎች ከባለፈው ክፍል የቀጠለውን ይዤላችሁ መጥቻለሁ። እንግዲህ ከዚህ ቪዲዮ በፊት ክፍል አንድን ያላያችሁ ልጆች ክፍል አንድን ማየት እንዳትረሱ ማለት ነው። መጨረሻ ላይም ከዚህ ቪዲዮ መጨረሻ ላይ ቪዲዮን አስቀምጥላችኋለሁ እሱን እሱን በመንካት ማየት ትችላላችሁ ማለት ነው። ወደ ቪዲዮ ከመሄዳችን በፊት ዩቲዩብ ይህንን ቪዲዮ እንዲያዳርስ ለሌሎች ለሚያስፈልጋቸው ሰዎች ላይክ ማድረግ እንዳትረሱ፣ እንዲሁም ለምታውቋቸው ጓደኞቻችሁ ይጠቅማቸዋል ብላችሁ ለምታስቡ ሰው ሼር ማድረግ፣ ለቻናላችን አዲስ ሆናችሁ እና ቻናሉን እስከዛሬ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ማድረግና አዳዲስ ቪዲዮዎች ሲሰሩ እንዲደርሳችሁ የደውል ምልክቱን መጫን አይርሱ። ወደ ጥያቄዎቹ እንሄዳለን። ሀያ አንደኛው ከሚከተል ለአፈር መሸርሸር ምክንያት የሆነ የት ነው ይላል። ሀ ዳግም ድነና ድነና ደኖችን መትከል ነው። በአጠቃላይ ድነናም ብንል ዳግም ድነና ለአፈር መሸርሸር ምክንያት አይሆኑም። ላይ የጣምራ ደን እርሻ ይህ ምክንያት አይሆንም። ጣምራ ደን እርሻ ማለት ከብት እያረባል እንዲሁም እርሻ እያረስን ከእርሻዎቹ ጎን ለጎን በእርሻውን መሀል ላይ ሊሆን ይችላል ዛፎቹን መትከል ጣምራ ደን እርሻ ይባላል። ይሄ ለአፈር መሸርሸር ምክንያት ሊሆን አይችልም። አመር ውሃ ተራራማ ቦታዎችን ከእንስሳት ንክኪ ነጻ ማድረግ፣ ይሄ ምክንያት አይሆንም። ምክንያቱም ተራራማ ቦታዎች በእንስሳት ካልነካቸው አፈሩ እንዳይሸረሸር እንደውም ይረዳል እንጂ ለአፈር መሸርሸር ምክንያት አይሆንም። መቁልቁል ማረስ፣ ተራራማ ቦታዎችን ቁልቁል ስናርስ በእርሻው ልክ ዝናብ ወይ ውሃ ስናጠጣው አፈሩን እየጠረገ ይወርዳል። ስለዚህ ይሄ ለአፈር መሸርሸር ምክንያት ነው፣ መ ነው ማለት ነው። መልሳችን ሀ። አንደኛው ከእርሻና ከብት እርባታ ጎን ለጎን በማሳ ውስጥ ዛፎችን መትከልና መንከባከብ ምን ተብሎ ይጠራል? እንግዲህ ከእርሻና ከብት እርባታ ጎን ለጎን መትከል ምን ይባላል ብያችኋለሁ። የጣምራ ደን እርሻ ነው የሚባለው። ድነና ማለት ምንም ዛፍ ባልነበረበት ቦታ ላይ ዛፍ መትከል ድነና ይባላል። ዘር ማፈራረቅ ደግሞ አሁን በዚህ አመት ላይ በቆሎ ዘር ተንኮሎ የሚቀጥለው አመት ሌላ ወይ ባቄላ ሊሆን ይችላል ሌላ ዘር መትካት መተካት መዝራት ሌላ ዘር መዝራት አንድ መሬት ላይ ዘር ማፈራረቅ ይባላል። እሱ ለመሬት ለምነት አስፈላጊ ስለሆነ፣ እርከን መስራት ደግሞ አፈሩ እንዳይጠረግ ከእርሻዎቹ ጎን ለጎን እርከን ስንሰራ አፈሩ ተጠርጎ እንዳይሄድ ይከላከልልናል። ስለዚህ መልሳችን ሀያ ሦስተኛው ከሚከተሉት በምስራቅ አፍሪካ የሀይቆች አጠቃቀም ላይ ችግር ያልሆነው የት ነው? ያልሆነው፣ ሀ በደለል መሞላት። አዎ ብዙ ጊዜ ሀይቆች በደለል ደለል ማለት ከተለያዩ ቦታ ከወንዞች ሊሆን ይችላል በመጡ አፈሮች ይሞላል። ስለዚህ ይሄ በደለል መሞላት ችግር ነው ማለት ነው። የመጤ አረም መስፋፋት መጤ አረም ከተለያየ ቦታ ሊሆን ይችላል፣ አረም መጥቶ ሀይቁ ላይ ይንሳፈፍና ከዛ በኋላ ስር እየሰደደ ሀይቁን ይመጣዋል። ከዛ በኋላ ያ ቦታ ሀይቅ የነበረ ቦታ መሬት ይሆናል፣ ደረቅ መሬት። በተለይ በቅርቡ ጣና ሀይቅ ላይ የእምቦጭ የሚባል አረም ተከስቶ ነበር የምታውቁ ከሆነ። ያንን የጣና ሀይቅን ሊያጠፋው ደርሶ ነበር ማለት ነው። እና እንዲሁም በተለያዩ የሀገራችን ሐይቆች ላይ እንደዚህ አይነት አረሞች ይስፋፋሉ በተለያየ ጊዜ። ስለዚህ ይሄም ለችግር ነው ማለት ነው። በኢትዮጵያ ወይም በምስራቅ አፍሪካ ላሉ ሐይቆች ችግር ነው። የደን መስፋፋት ሐይቆች ላይ ምንም አይነት ችግር አያመጣም። ደን ከተስፋፋ እንደዚሁም ሐይቆች ምንም የሚከተልባቸው ነገር የለም። እንደውም ጥቅም ነው የሚያገኙት። የድርቅ መስፋፋት አ ድርቆ ሲስፋፉ ሐይቆች በመትነን ሐይቆች ይደርቃሉ ማለት ነው። ስለዚህ ለሐይቆች ለምስራቅ አፍሪካ ላሉ ሐይቆች ችግር ያልሆነው የደን መስፋፋት ነው ማለት ነው። አማራ ሀያ አራተኛው ከሚከተሉት የምስራቅ አፍሪካ ወንዞች ወደ ሜዲትራኒያን ባህር የሚፈሰው የትኛው ነው ይላል። ሀ ዛምቤዚ የተባለው ወንዝ ወዴት ነው የሚፈሰው? ወደ ህንድ ውቅያኖስ ነው። ህንድ ውቅያኖስ በዛምቢያ ነው የሚገኘው። ናይል ስናይ ወደ ሜዲትራኒያን ባህር የሚፈሰው ይሄ ነው ናይል ነው። ሩፉጂ የተባለው ደግሞ የሚገኘው በታንዛኒያ ሲሆን ይሄኛውም ልክ እንደ ዛምቤዚ ወደ ህንድ ውቅያኖስ ነው የሚገበው። ገናሌ ኢትዮጵያ ውስጥ ነው የሚገኘው። ይሄኛውም ወደ ህንድ ውቅያኖስ ይገባል። ስለዚህ ከናይል ውጪ ሌሎቹ ዛምቤዚ፣ ሩፉጂ እና ገናሌ ሁሉም ወደ ህንድ ውቅያኖስ ነው የሚገቡት። መልሳችን ናይል ነው ማለት ነው። ናይል ማለት አባይ ማለት ነው። ኢትዮጵያ ውስጥ ሳለ አባይ ይባላል። ከዛ በኋላ ግን ከሱዳን የሚመጣ ነጭ አባይ የሚባላለ። እኛ ከኢትዮጵያ የሚሄደው ደግሞ ጥቁር አባይ፣ ሁለቱ ከተገናኙ በኋላ ካርቱም ላይ ማለት ነው ናይል የሚል ስያሜ እያገኛሉ። ስለዚህ ከዛ በኋላ አንድ ላይ ሆነው ወዴት ይገባሉ? ወደ ሜዲትራኒያን ባህር ማለት ነው። ሃያ አምስተኛው ለዱር እንስሳት ቁጥር መመናመን ምክንያት የሆነው የትኛው ነው? የደን መጨፍጨፍ። አዎ ደኖች ሲጨፈጨፉ ድሩን እንስሳት ይሸሻሉ። የከተሞች መስፋፋት፣ ከተሞችን ለማስፋፋት ደኖች ይጨፈጨፋሉ። ከዛ በኋላ እንስሳት ይሸሻሉ። ሕገ ወጥ አደን፣ ያለ ህግ ፍቃድ ሰዎች በማናለብኝነት እንስሳቱን ለተለያዩ ለራሳቸው ጥቅም ብለው ያድኗቸዋል። ይሄኛውም እንዲጠፉ ምክንያት ነው። ስለዚህ ሁሉም መልስ ይሆናል ማለት ነው። 26ኛው ከሚከተሉት የምስራቅ አፍሪካ ሀገር የሆነ የትኛው ነው ይላል ምስራቅ አፍሪካ እንግዲህ በአጠቃላይ እስከ 18 የሚደርሱ ሀገሮች በስሩ ይገኛሉ እና ከነሱ ውስጥ ብሩንዲ ናት፣ ከምስራቅ አፍሪካ የምትበል። ሱዳን፣ ግብጽና ስዊዘርላንድ ምስራቅ አፍሪካ ሀገራት አይደሉም ማለት ነው። መልሳችን ብሩንዲ ነው። ሀያ ሰባተኛው ከሚከተሉት አንዱ የምስራቅ አፍሪካ ከፍተኛ ቦታዎች ለህዝቡ ቁጥራቸውና ጥግግታቸው ከፍተኛ መሆን ምክንያቱ የቱ ነው? ምቹ የአየር ንብረት፣ ለም አፈር አለመኖር ጎጂ ነፍሳቶች በብዛት መገኘት፣ ዝቅተኛ የዝናብ መጠን። እንግዲህ ህዝብ ቁጥር ብዙ ከሆነና ተጠጋግተው የሚኖሩ ከሆነ ያ ቦታ ምቹ ነው ለኑሮ ማለት ነው። ስለዚህ ምቹ የአየር ንብረት መኖር ነው። የኢትዮጵያ የምስራቅ አፍሪካ ከፍተኛ ቦታዎች ብዙ ህዝብና ጥግግት ያለው ህዝብ እንዲኖር ያደርገው እንጂ ለማፈር ባይኖር ጎጂ ነፍሳቶች በብዛት ቢገኙ ዝቅተኛ የዝናብ መጠን ቢኖር ብዙ ህዝብ አይኖርም ነበር ማለት ነው። ስለዚህ መልሳችን ሃ ነው። 28ኛው የጥያ ትክል ድንጋይ የት ይገኛል? ይላል ኢትዮጵያ ውስጥ በጉራጌ ዞን ይገኛል ማለት። እንግዲህ ቻናሉን ላይክ፣ ሼር እና ሰብስክራይብ ማድረግ እንዳስረሱ እንቀጥላለን። 29ኛው የቅርሶች ምጣኔ ሀብታዊ ጠቀሜታ የሆነው የትኛው ነው? የፈጠራ ስራን አያጎለብቱም። ቅርሶች ፈጠራ ስራን እንደውም በጣም ነው የሚያጎለብቱት። ይሄ ልክ አይደለም። ላይ የገቢ ምንጭ ይፈጥራሉ። አዎ በቱሪዝም በተለይ ብናየው ቱሪስቶች ሲመጡ በጣም ገቢ ምንጭ ይፈጥራሉ። ለጥናትና ምርምር አያገለግሉም። ይሄ ልክ አይደለም። መሰረተ ልማት እንዲስፋፋ አያግዙም። ይሄም ልክ አይደለም። ስለዚህ መልሳችን ለነው ጥቅሙ ጠቀሜታ የሆነው የገቢ ምንጭን ይፈጥራሉ። ሰላሳኛው ሰዎች አካባቢያቸው የሚገኙ ተፈጥሯዊ ቅርሶችን በአግባቡ ለመያዝ ምን ማድረግ አለባቸው? ሀ ቅርሶችን ሳይጠቀሙ ማስቀመጥ። ይሄ ልክ አይደለም። ቅርሶችን መጠቀም አለብን። ዝም ብሎ መቀመጣቸው ምን ጠቀሜታ ይሰጠናል ታዲያ? ስለዚህ ልክ አይደለም። ሀ ለቱሪስቶች ወደ አካባቢው እንዳይደርሱ ማድረግ ገቢ ምንጭ ነው። ቅርሶች ካልን ዋናው ገቢ ምንጭ የሚገኘው ከቅርሶች በቱሪስቶች አማካኝነት ነው። ስለዚህ እንዲሁም እንዲመጡ ነው ማድረግ ያለብን። ሀመር ውሃ ለቅርሶች ተገቢ ጥበቃ ማድረግ አዎ፣ ይሄ ልክ ነው። ማ የቅርስ ቦታዎችን አለማስተዋወቅ ይሄም ልክ አይደለም። ካላስተዋወቅን ቱሪስቶች ሊመጡ አይችሉም፣ የገቢ ምንጭ ማግኘት አንችልም። ስለዚህ ሀመር ውሃ ነው ማለት ነው። በአግባቡ ለመያዝ ማድረግ ያለብን ቅርሶችን ተገቢ ጥበቃ ማድረግ ነው። 31 ኛው በምስራቅ አፍሪካ የሚገኝ ሰው ሰራሽ መስህብ የሆነ የቱን ይላል። ሀ የታንጋኒካ ሐይቅ ለ የአዋሽ ብሔራዊ ፓርክ አመር ሆይ ኮሞሮስ ደሴቶች መ የአክሱም ሐውልት ይላል። እንደዚሁ ባታውቁት እንኳን ሶስቱ ሐይቅ ፓርክ እና ደሴቶች ተፈጥሯዊ ናቸው። እኛ የተጠየቅነው ሰው ሰራሽ ነው አይደል። ስለዚህ የአክሱም ሐውልት ብለን መመለስ እንችላለን ማለት ነው። ለዚህ መልሳችን የሚሆነው የአክሱም ሐውልት ነው። 32ኛው ቀጥለው ከቀረቡት አማራጮች ውስጥ ቱሪዝም ለአንድ ሀገር ያለውን ጠቀሜታ የማያሳየው የትኛው ነው ይላል። ሀ የስራ ዕድል አይፈጥርም። ይሄ ልክ አይደለም፣ እንደውም የስራ ዕድል ይፈጥራል። ብዙ ጊዜ ወይ ቱር ጋይድ በመሆን የቱሪስቶችን ለማስጎብኘት አንድ የስራ ዕድል ይፈጠር አይደለም። ከዛ ደግሞ እዚህ ቱሪስቶች ሲመጡ የተለያዩ ቦታ ይገባሉ አይደል፣ ምግብ ለመብላት ወይ ሆቴል እነሱን ስንከፍትም ለቱሪስቶች አላማ ተደርገው ሲከፈቱ ሌላ የስራ እድል ፈጠረ። ስለዚህ ይሄ ልክ አይደለም። ለአካባቢያዊ የሆኑ የእደ ጥበብ ስራዎችን ያበረታታል። አዎ ቱሪስቶች ብዙ ጊዜ ለማየት የሚመጡት በአገራዊ ሀገር በቀል የሆኑ ነገሮችን ነው እንጂ በዓለም ዙሪያ የሚገኙ ነገሮችን አይደለም። ስለዚህ አካባቢ ሀገራዊ የሆኑ የእደ ጥበብ ስራዎችን ያበረታታል። ሀመሯ የውጭ ምንዛሬ ገቢን ያሳድጋል። አዎ የውጭ ምንዛሬን ያሳድጋል። ሀገራት ግንኙነትን ያጠናክራል። ስለዚህ የማያሳየው የቱ ነው? የስራ እድልን አይፈጥርም የሚለው ልክ አይደለም ማለት ነው። 33ኛው የምስራቅ አፍሪካ ምጣኔ ሀብት በዋናነት የተመሰረተው በመን ላይ ነው። በአብዛኛው የምስራቅ አፍሪካ ምጣኔ ሀብት የተመሰረተው ግብርና ላይ ነው ማለት ግብርና ላይ ነው። ሀመር ሰላሳ አራተኛው ከሚከተሉት አማራጮች በምስራቅ አፍሪካ ሀገሮች መካከል ለሚደረግ የንግድ ግንኙነት አለመዳበር ምክንያት የሆነ የትኛው ነው ይላል። ሀ በቀጠናው አስተማማኝ ሰላም መኖር ሰላም ካለማ እንዲሁም እንዲሁም መዳበር ነበረበት አይደል? ግን ሰላም ስለሌለ አልዳበረም። ስለዚህ ሰላም መኖር አይሆንም። በቂ የሆነ የመገናኛ መስመር አለመኖር፣ አዎ ብዙ ጊዜ በቂ የሆነ የመገናኛ መስመር የላትም ምስራቅ አፍሪካ፣ ስለዚህ እሱ ሊሆን ይችላል። ሌላ አመራሃ የኢንዱስትሪ ውጤቶች በብዛት መመረት፣ ይሄ አይደለም። የኢንዱስትሪ ውጤቶች በብዛት እንደ መስፋት ባለባቸው ልክ ምስራቅ አፍሪካ ላይ አልሰፉም። ስለዚህ አመራሃ አይሆንም። ቴክኖሎጂን የመጠቀም ባህል ማዳበር መዳበሩ አይደለም ቴክኖሎጂ ስለዳበረም አይደለም። መልሳችን ለነው ማለት ነው። 35ኛው የምስራቅ አፍሪካ የልማት በየነ መንግስታት ኢጋድ መቀመጫ የሆነ ሀገር የትኛው ነው? እንግዲህ ኢጋድ የተባለው የምስራቅ አፍሪካ በየነ መንግስታት የልማት በየነ መንግስታት የምንለው መቀመጫው ወይም ሄድኳርተሩ ኳርተሩ ጅቡቲ ላይ ነው። ስለዚህ ማለት ነው ማለት ነው። 36ኛው ከሚከተሉት አማራጮች ሰዎች ኤችአይቪ ኤድስን ለመከላከልና ከመጥፎ ተግባር ለመቆጠብ ማዳበር የሌለባቸው ባህሪ የትኛው ነው? ኬቪድ ለመከላከል ብለው ማዳበር የሌለባቸው ማለት ነው። ራስን መግዛት አውሱን ማዳበር አለብን። በራስ መተማመንንም ማዳበር አለብን። ጭንቀትን መቋቋም ማዳበር አለብን። ከሌሎች ለመማር አለመፍቀድ ግን ማዳበር የለብንም። ከሌሎች ሁልጊዜ ጊዜ ለመማር ፈቃደኛ መሆን አለብን። ስለዚህ ማዳበር የሌለብን መ ነው። 37ኛው ከሚከተሉት ሱስ አምጪ መድኃኒቶችና አደንዛዥ ዕፆች ከሚያስከትሉት ጉዳት መካከል ያልሆነው የትኛው ነው? ስራተነርብን ተነርብን ያልሆነው ነው። እሺ ነርብ ተግባራትን ማስተጓጎል፣ አዎ ስራ ተነርብን ያስተጓጉላል። የመተንፈሻ አካላት ተግባር ማስተካከል፣ መተንፈሻ አካላችንን ያስታጉለዋል እንጂ አያስተካክለውም። ስራተ ደም ዝውውሩን ማናጋት፣ ልክ ነው። የአእምሮ ችግር ማስከተል፣ ልክ ነው። ስለዚህ ሶስቱ ይሆናሉ። የመተንፈሻ አካላት ተግባርን ማስተካከል ግን አይሆንም። ማዛባት ማበላሸት ነው እንጂ ስለዚህ ለልክ አይደለም ማለት ነው። ሰላሳ ስምንተኛው ከሚከተሉት ጎጂ ልማዳዊ ድርጊት ያልሆነ የቱን ይላል። የወንድ ልጅ ግርዛት፣ ግግ ማስወጣት፣ ያለ እድሜ ጋብቻ፣ የሴት ልጅ ግርዛት። የወንድ ልጅ ግርዛት ጎጂ ልማዳዊ ድርጊት አይደለም የሚደረግ ነው አሁን ድረስ በሕግም በሆስፒታል ደረጃም የሚደረግ ነገር ነው። ስለዚህ ሶስቱ ጎጂ ናቸው። ሀ ግን ጎጂ ልማዳዊ ድርጊት አይደለም። ሰላሳ ዘጠኛው ከሚከተሉት ስለ ጎጂ ልማዳዊ ድርጊት ትክክል ያልሆነ የቱን ይላል። ማህበራዊ ቀውስ ያስከትላል። አዎ ያስከትላል። ዓለም አቀፍ የህፃናት ሰባዊ መብት ይጥሳል። አዎ ይጥሳል። ጎጂ ልማዳዊ ድርጊት ከህጋዊ እውቅና ውጪ ነው እና ሰባዊ መብትን ይጥሳል። የአካል ደህንነት ተጠብቆ የማደግ መብትን ይቃረናል። አዎ ያሁን፣ ለምሳሌ የሴት ልጅ ግርዛት የአካል ደህንነቷ የሴቷ ማለት ነው ተጠብቆ ያለመኖር የመኖር መብቷን ይቃረናል። መ ደግሞ የሴቶች ሰባዊ መብት ያከብራል፣ አያከብርም። ሴቶችን ሰባዊ መብታቸውን ይሄ ጎጂ ልማዳዊ ድርጊት የተባለ ምንም አያከብርም። አንደኛ ያለ እድሜያቸው በመዳር ሰባዊ መብታቸውን ይጥሳል፣ ሁለተኛ ግርዛት በማድረግ ሰባዊ መብታቸውን ይጥሳል። ብዙ የሴቶችን መብት የሚቀረን ነገር አለ ጎጂ ልማዳዊ ድርጊት። ስለዚህ ሴቶችን ሰባዊ መብት ያከብራል የሚለው ልክ አይደለም። ያልሆነው ትክክል ያልሆነው መ ነው ማለት ነው። እሺ የመጨረሻው ጥያቄ አርባኛው ነው። ከሚከተሉት አማራጮች ድርቅን ለመቋቋም የሚያገለግል ዘዴ የሆነ የትኛው ነው ይላል። በአጭር ጊዜ የሚደርሱ የሰብል አይነቶችን መዝራት፣ አው ድርቅ በሆነ ጊዜ ቶሎ የሚደርሱ ሰብል አይነቶችን በመዝራት ድርቅን መቋቋም እንችላለን። ከብቶች በአንድ ቦታ ለብዙ ጊዜ ማሰማራት፣ ይሄ የአፈሩን ለምነት በማስቀረት እንዲሁም አፈሩ በቀላሉ እንዲሸረሸር በማድረግ እንዲሁም ድርቅን ያበረታታል። ስለዚህ ይሄ ልክ አይደለም። አመር አንድን ቦታ ለብዙ ጊዜ ለእርሻ መጠቀም፣ ይህም ድርቅን ያስፋፋል እንጂ አያስተካክልም። ደኖችን መጨፍጨፍ ይሄ በቀጥታ ድርቅን በጣም የሚያስከትል ነገር ነው። ስለዚህ ድርቅን ለመቋቋም የሚያገለግለው ዘዴ ሀ ነው ማለት ነው። እሺ ተማሪዎች የዛሬ ቪዲዮ ይህንን ይመስላል። እንግዲህ የ2015 የአካባቢ ሳይንስ የስድስተኛ ክፍል ሚኒስትሪ ፈተና ይህንን ይመስል ነበረ። በክፍል አንድና በክፍል ሁለት ይዤላቸው የመጣው ፈተና ይህንን ይመስላል። እንግዲህ ፈተናውን በመስራት እንድትጠቀሙ ለፈተናችሁም እንድትዘጋጁ ከወዲሁ ለመናገር እወዳለሁ። ቪዲዮ ለሌሎች ሰዎች ዩቲዩብ እንዲያዳርሰው ላይክ ማድረግ፣ እናንተም ለምታውቋቸው ጓደኞቻችሁ እህት ወንድሞቻችሁ ሼር ማድረግ፣ ሰብስክራይብ ያላደረጋችሁ ሰዎች ቻናሉ እንዲሰፋ ለሌሎች በብዛት ተደራሽ እንዲሆን ሰብስክራይብ ማድረግ እና እናንተ ደግሞ አዳዲስ ቪዲዮች ሲሰሩ የሚጠቅማችሁ ቪዲዮ ሲሰሩ እንዲደርሳችሁ የደውል ምልክቱን መጫን አይርሱ ማለት ነው። በሚቀጥለው ሌላ የስድስተኛ ክፍል ጥያቄ ይዤላችሁ የምመጣ ይሆናል። ያላችሁን ማንኛውንም ጥያቄ ሀሳብ፣ አስተያየት ኮመንት ሴክሽን ላይ እንዲሁም ቴሌግራም ላይ ዲስክሪፕሽን ላይ ሊንኩ ስላለ መጠየቅ ትችላላችሁ። በቅርቡ ደግሞ የኦንላይን ትምህርት የምንጀምር ስለሆነ በክረምቱ ለአሁን አምስት ሆናችሁ ስድስተኛ ክፍል ለምገቡ፣ እንደዚሁም ሰባት ሆናችሁ አሁን ስምንተኛ ክፍል ለምገቡ፣ እንዲሁም ደግሞ አሁንም ስድስተኛ ክፍል ሆናችሁ የሰባትን፣ ስምንቱም ሆናችሁ የዘጠኝን መማር የምትፈልጉ ልጆች የኦንላይን ትምህርት የምንጀምር ስለሆነ ማስታወቂያውን በቅርቡ ቴሌግራም ቻናላችን ላይ የምንለቅ ይሆናል። ቻናሉን ጆይን በማድረግ መረጃው ሲለቀቅ እንድታዩ ለማሳሰብ ወዳለው። በሚቀጥለው ቪዲዮ እስከምንገናኝ ድረስ ደህና ሁኑ። ቻው